ስለዚህ ሁሉም ሰው ሲወለድ ሙስሊም ነው እና አንተ ለምንድን ነው ሙስሊም ያልሆንኩ ሰው በልቀጥ። እሺ ኡስታዝ ጀማል የምጨምሩት ነገር ካለ ጨምሩበት። ኡስታዝ ወሂድ ኡስታዝ ወሂድ እንኳን ሂዷል መሰለኝ። ሌሎቻችሁ ካላችሁ ጨምሮበት። አረ ፒኬ ጀዛ ከላ ኸይርን። የምር በጣም በጣም በጣም ምርጥ ትምህርት ነው እየሰጠህን። አላህ ባረካ ያርግልህ፣ ጨምሮ ጨማምሮ ስጥ። አሚን አሚን። ጥያቄ ያላችሁ ሰዎች መግባት ትችላላችሁ። ጥያቄ ከሌላችሁም ክርስቲያኖች ግቡና እናወራ። ውስጥ መንግስት ላይ ያላችሁ ጠይቁና ለሌሎች ይሻለም። በር ምንድን ነው ቦታ እንለቃለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም፣ ማሻአላ ጀዛከላሁ ኸይረን ኡስታዝ ፒኬ፣ በጣም ደስ የሚል ዘጻኑ አደረከልን። ኢንሻአላ እኔ ጥያቄ አለኝ። ጥያቄ የሚሆነው ሁለቱ ነገሮች ነው። በመጀመሪያ ደረጃ መጽሐፍ ቅዱስ ላይ ነው ጥያቄ ያለኝ። ኢየሱስ ክርስቶስ ማለት ነቢዩ ዒሳ ክርስትናን ያስተምር ነበር ወይ በዘመኑ? ምክንያቱም ይህንን ጥያቄ ላነሳ ያስቻለኝ ምክንያት ምንድን ነው? በማርቆስ ወንጌል አንድ ከ38 እስከ 39 እኔ መጣሁት ለማስተማር ስለሆነ እንዳስተምር በቅርብ ወዳሉት መንደሮች እንሄዳላቸው። ስለዚህም በመስጊዶቻቸውም እያስተማረና አጋንንትን እያስወጣ በገሊላ ሁሉ ይዘዋወር ነበር ይላል። ይሄ የ1879 እትም ነው። አሁን እንግዲህ ለውጠውታል። መስጊዶቻቸው በመስጊዶቻቸው ያስተምር ነበር የሚለውን እና በዛን ሰዓት ኢየሱስ ክርስቶስ እስልምናን ነበር የሚያስተምረው ወይስ መጽሐፍ ክርስትናን ነው ያስተምር የነበረው? ሁለተኛ ጥያቄ ደግሞ ስለ ነቢያት ነው። ነቢያት በእስልምና ያላቸውን ደረጃ እናውቃለን። በክርስትና ነቢያት ደረጃቸው እስከ ምን ድረስ ነው? ይህንን ግልጽ በሆነ ሁኔታ ብታስረዱኝ ይደስ ይለኛል። ጥያቄን ጨርሻል። ማርሃማሽ ጀዛከላህ። ያው ኡስታዝ ሲመለስ ድጋሚ ጥያቄን ታቀርበዋለህ። ክርስትና ጋር በተገናኘ ስለሆነ ሰፋ ያለ ነገር ኢንሻላህ እሱ ይሰጣል። ኡስታዝ አቡሩ መይሳ ነው የሚታየኝ። ወአሌይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ አቡሩ መይሳ፣ ከተመቻ አንተ መቀጠል ትችላለህ፣ አሁን በጠየቀው ላይ ማለት ነው። ሀቢብ መንገድ ላይ ሆኜ በደንብ አስተማሩ። ጥያቄው ነው አፎ ማርሃም እሺ፣ ስታ ችግር የለው። እና ክርስቲያኖች ካላችሁ ግቡ። ያው ብዙ ጊዜ ክርስትና ወይም ደግሞ መጽሐፍ ቅዱስ ጋር በተገናኘ ጥያቄም ስታቀርቡ እንዲሁም እስልምና ጋር እንደዚህ ኮምፔር እየተደረገ የሚመለስ ከሆነ በንጽጽር ደረጃ ኡስታዝ ዋሂድ ቢሆን በጣም ብዙ ትምህርት ሁላችንም እንማራለን ከሚል አንጻር ነው እንጂ ዝም ብሎ ቀለል ቀለል ማድረጉ ለእናንተም ጥቅም አለው ብዬ ስለማላስብ ነው። እና እንሻላ ኡስታዝ ዋሂድ ሲመጣ ከእስልምናው ጋርም በንፅፅር አድርጎለህ ክርስትናው ላይም ያለው የኢሳ አለይ ሰላም ወይም ኢየሱስ ክርስቶስ በክርስትና ያለው አስተምህሮ የነቢያቶች ደረጃ ምናምን ያው ንገረኝ ብትለኝ ኔጌቲቭ ፓርቱን ብቻ ነው ነገር እና ጥሩ አይደለም። ሰው ኢንሻአላህ፣ ሲመጣ ይመልስልሃል። ፊዚክስ ተመልሰሃል። አንድ አንድ ደቂቃ። እሺ ችግር የለውም። እሺ ክርስቲያኖች፣ ኦኬ ክርስቲያኖች ካላችሁ አንድ ቁጥር ጻፉና ወይ ፊዚክስ ሲመቸው ይመለሳል። ክርስቲያኖች ካላችሁ እስከዛ የምትገቡ አንድ ቁጥር ጻፉ። አንድ ቁጥር የሚጽፍ ካለ አንድ ሰው ወርዶ ፊዚክስ ወርዶ ማለት ነው ትገባላችሁ። አንድ ቁጥር ፊዚክስ እዚህ ይሁን ምናልባት እኔ ወርዳለሁኝ። ብቻ አንድ ቁጥር ጻፉ ክርስቲያኖች፣ ወገኖች ካላችሁ ጥያቄ ካላችሁ ማርሃባሽ ኡስታዝ፣ የት ሄደ? ኡስታዛ ቡሩሚሳ። እሺ፣ ለማንኛውም ክርስቲያኖች ካላችሁ አንድ ቁጥር ጻፉ። ክርስቲያኖች ካላችሁ አንድ ቁጥር ጻፉ። እሺ፣ ፊዚክስ፣ ምን እያልኩ ነበር? አሁን ይመቻል ለምንድን ነው እስልምና ነው ያልተቀበልከው? መጀመሪያ ነው የምትለኝ? ኖ፣ አይ መጀመሪያ ማ ያው ባክግራውንድህ ምናምን፣ እንግዲህ ቤተሰብ ሊሆን ይችላል። ብቻ እስካሁን ድረስ እስከ ኖርክበት ድረስ እኔ አክቹዋሊ ማምነው ፈጣሪ ብዬ ራሱ ማም ነው። ይሄ ሃይማኖተኞች ማለት እስላሚም ሆነ ክርስቲያኖች የሚሰብኩት ፈጣሪ ነው ብዬ አልቀበለውም፣ በእኔ አረዳን ማለት ነው። ግን ደግሞ አነበዋለሁ፣ እሰማዋለሁ። አንዳንዶቹ የሚጠይቀው ነገር ሲመጣብኝ ጥያቄ ይጠይቀዋለሁ። ግን ደግሞ በእኔ አረዳዳውን እናንተ የምትሉትን ፈጣሪ ነው ብዬ አላምን፣ በእኔ ምልከታ ማለት ነው እኮ ለዛ ምንድን ነው ምክንያት ማለት አጥንተህ ነው አይተህ ነው ምናምን፣ ፈጣሪ አይደለም፣ ሙስሊሞች የሚያመልኩት አምላክ እኮ ፈጣሪ አይደለም ብለህ እንድታስብ ያደረገ ነገር ላይ ከአጥንተህ ነው ምናምን፣ አክቹዋሌ እኔ ከሙስሊሞች ውስጥ አልነበርኩም። እኔ ካቶሊክ ውስጥ ያደግኩት በካቶሊክ ነው። በልጅነቴ ያንን ነገር ውስጥ አድጌ መጠየቅ ስጀምር ያንን የጠየኳቸውን ጥያቄዎች መልስ ማግኘት አልቻልኩም። ለምሳሌ እዛ ውስጥ ማለት ነው ያንን መልስ ስላላገኘው እንደዚህ ከሆነማ ብዬ ያንን ነገር እኔ ድሮፕ አድርጌ ሌሎችን አመንትች ማንበብና መጠየቅ ይጠይቋሉ። ግን አንዳንድ ሄዶ ሄዶ ግን በዛው ልክ ደግሞ የሚሄዱ አሉ ሁሉም ትንሽ ነው አይደለም ብለህ እንድታስብ ያደረገ ነገር ላይ ከአጥንትህ ነው ምናምን አክቸዋሌ እኔ ከሙስሊሞች ውስጥ አልነበርኩም። እኔ ካቶሊክ ውስጥ ያደግኩት በካቶሊክ ነው በልጅነቴ ያንን ነገር ውስጥ አድጌ መጠየቅ ስጀምር ያንን የጠየኳቸውን ጥያቄዎች መልስ ማግኘት አልቻልኩም። ለምሳሌ እዛ ውስጥ ማለት ነው። ያንን መልስ ስላላገኘው እንደዚህ ከሆነማ ብዬ ያንን ነገር እኔ ድሮፕ አድጌ ሌሎችን ማንበብ እና ማጠየቅ ግን አንዳንድ ሄዶ ሄዶ ግን በዛው ልክ ደግሞ የሚሄዱ ሁሉም ትንሽ ነው ልዩነታቸው፣ እንጂ አካሄዳቸው ብዙ ማያረጋግም እኮ ካላየው አሁን ለምሳሌ አንተ አምላክ ነው ብለህ የምታስበው ወይም ደግሞ እንደዚህ አይነት ካራክተር አለው ብለህ የምትለው ነገር ምንድን ነው? ይሄ አይደለም እንድትል ያለለምሳሌተከተል እኔ አምላክ ነው ብዬ ካራክተር አድርጌ የማስቦ ለምሳሌ አሁን ገነት አለ ጀነት፣ ሲኦል አለ ብሎ የሚያስተምሩትን እንደዚህ አይነት ነገር ይሰራል ብዬ አላስብም። ለምን ለምሳሌ የዩኒቨርስ ነገር ዝም ብዬ ዩኒቨርስቲ ጋላክሲዎችን ሳስቦ በጣም ረቂቅ ነው ጅ ስለሆነብኝ ሳለው፣ ከሰዎች ጋር ደግሞ መጥቶ ሰዎችን ያናግራል ምንላል። ስታጠፋ ደግሞ ጥፋትን መዝግቦል በዛ ጥፋት ትቀጣለ። እቅርታ ስትለው ደግሞ ያንን ነገር ዲሌ ታደረግላል። ያንን ነገር ነው መቀበል ያልቻልኩት። አሁን የምትለው ነገር ቢያንስ አምላክ ፍትሀዊ ነው ብለህ ታስባለህ የሃይማኖተኞቹ ማነት ግን እንደዚህ ስል በስሃይማኖተኞችን ይዘው ያሉት ነገር ፍትሃዊ ነው ብዬ አላስብም። ግን እኔ የማስበው ደግሞ እኔ የማስበው ደግሞ ፍትሃዊ ነው ብዬ ነው የማስበው። ፍትህ ለአንተ ምንድን ነው? እስኪ ነገርኝ። ፍትሃዊ ነው ካልክ ለአንተ ፍትህ ምንድን ነው? ፍትህ ማለት ሰው ማንም ሰው የመሰለውን ነገር ማድረግ ማሰብ፣ ያ ነገር ፍትህ ነው ብዬ ነው። አንተ ተነስተህ የሆነን ሰው ንብረት ብትዘርፍ ምናምን ያለ አንተ መብትህ ነው። ደግሞ አሁን ፍትህ ብለህ ያወራኸው ነገርና ፍትህ እራሱ የተለያየ ነገር ነው። አንድ ሰው የፈለገውን ነገር ማድረግ ፍትህ ነው አልክ። መብት ነው ለማለት ፈልገ ነው ወይስ? መብት አውኩ አሁን አንተ ተነስተህ መብት ነው በሚለው ስለተረዳውል ነው። እና አሁን አንተ ተነስተህ የሆነን ሰው ንብረት ብትዘርፍ ወይም ሰው ብትገድል ያ ነገር መብትህ ነው ነ፣ ያ ነገር መፍትሄ የለውም። የሰው ነው መሆኑን እያወቁኝ ያንን ማድረግ መፍትሄ የለም። ግን የፈለግኩት ስል አንተ አሁን አንተንም ያንንም የፈጠረ አምላክ አለ። እንግዲህ አንተንም ያንንም የፈጠረው አምላክ ያንን ሰውም አንተንም ማለት ነው የፈጠረው አምላክ ፍትሃዊ ከሆነ ምንድነው ማድረግ ያለበት? አንድ ሰው ተነስቶ የሆነን አካል ቢገድል ምንድነው ማድረግ ያለበት የአምላክ የአምላክ አይደለም። ይሄንን መናጅ የማያደርገው የምድራዊ ፍትህ ነው እንጂ በአምላክ ነው ፍ የሚያገኘው ብያ ለምን ይሄ በጎቨርመንታል ስር ያለው ነገር ነው እንጂ ይሄንን መናጅ ማድረግ ያለበት፣ በአምላክ መጥቶ ይሄንን ስላረቅ ይሄን ትቀጣለህ የሚል የለም። ለሰው ልጅ ደግሞ አእምሮ ሰጥቶ ስላለ አእምሮአችን ደግሞ ይሄንን ነገር መናጅ ማድረግ እንዲችል አድርጎ ስለፈጠረ ይሄንን ነገር እኛ መከልከል ግዴታችን ነው ማለት ነው። ስለዚህ አንተ እያልክ ያለህው አሁን አምላክ ምንም አይመለከተውም ነው። አሁን እኔ ሰው ብገድል እሱ የፈጠረውን የሆነን ነፍስ እኔ ባጠፋ፣ ወይም ደግሞ እሱ የፈጠረውን ነፍስ በልፋቱ ሰርቶ ያገኘውን ገንዘብ እኔ ብዘርፈው አምላክ ምንም አይመለከተውም ነው እያልክ ያለህ ማለት ምንም ማድረግ የለበትም ነው ሰውዬን። አምላክ አንተ አምላክ ብለ የሰየም ከሆን አካል እንዴት ነው ፍትሃዊ ልትለው የምትችለው? ነው አምላክ እኮ ያንን ነገር እንዳያረገ አድርጎኝ አልፈጠረኝ እኔ ሲጀመር ሀይምሮዬ ትክክለኛ መንገድ ላይ እንዲያስብ አድርጎ ይፈጠነ ያንን ግን በራሴ ደግሞ ተመልሼ የሰውን ነገር ከአበላሹ ደግሞ እኔው ራሴው እኔ ነው የሚመስሉ ሰዎች ደግሞ ሌላ ህግን ቀርጾ ያስቀምጠዋል ያ ህግ ሰው ነው እንጂ ፈጣሪ አይደለም ለሰው የሰጠው እኔ ጥፋተኛ ራሱ ከሆንኩኝ ጥፋቴን የሚያርሙ ሌላ ሰው ደግሞ ህግ ሰርቶታል እኔን መሳ ሌላ ማለትነሁን አንተ እንዴት መሰለ ፊዚክስ፣ አሁን አንተ ከሪያሊቲ ውጭ የሆነ ነገር ነው፣ ምናባዊ ነገር ነው የምታወራው። አንድ አምላክ ኖረም አልኖረም ምናምን ማለት ነው። ሪያሊቲ አለ፣ እሱ ምንድን ነው? ምድር ላይ ሙሉ ፍትህ የሚባል ነገር የለም። ይሄ እውነታው ነው። አንድ ሰው በአምላክ አመነም አላመነም ምድር ላይ ሙሉ ፍትህ ወይም ደግሞ ትክክለኛ ፍትህ የሚባል ነገር የለም። ይሄ በቃ ሪያሊቲ ነው፣ ማንም ሰው የሚቀይረው ነገር አይደለም። ሰ አንተ አሁን እያወራህ ያለኸው አምላክ ብለህ አምነህ ግን ስለ አምላክ ፍትሃዊነት ስታወራ የሌለ ነገር አላ ምናባዊ ስዕል ነው እየሰጠው ያለው ኤግዚስት ማያደርግ ምድር ላይ ማናየው ነገር። እሱም ምንድን ነው አምላክ ሳይሆነን መቅጣት ያለበት ያው አምላክ መጥፎ አድርጎ አልፈጠረኝም ነው። መጥፎ አድርጎ ቢፈጥርህማ የመቅጣት መብትም አይኖረውም። ምክንያቱም እሱ በፈጠረበት አንተን አይቀጣህም። ኦኬ ያንተ የእሱ ምንድነው መብት ሊኖረው አይችልም። አንተ መጥፎ ካደረገ ግን ጥሩ አድርጎ ፈጥሮ በጥሩ መንገድ ፈጥሮ ቅድም ልክ እንዳልኩ ላይክ ህገ ልቦና የሚባል ነገር ሰጥው ወይም ሞራሊቲ የሚባል ነገር ያለው ሰው ላይ ብቻ ነው፣ መጥፎ ጥሩ የሚባል ነገር እንደዛ እንዲኖርህ አድርጎ ፈጥሮ አንተ ፈልገህ መጥፎ በማድረግህ እሱ ሊቀጣኛ አይገባም ካልክ፣ ወይም ደግሞ የሆነን ሰው ስጎዳ የእሱን ፍጡር የሆነን ሰው ስጎዳ እያየ ዝም ማለት አለበት ካልክ፣ እንዴት ነው ይህንን አካል አንተ አምላክ ነው ልትልም ት አስቀድሞ እኮ ፈጥሯል። ምን እኔ ጥፋተኛ አድርጌ ከሰራሁት ያንን ጥፋቴን የሚያርም ሌላ ሰው ፈጥሮታል። እግዚአብሔርን ፈጣሪ ምሎና ፈጣሪ አለ። አሁን አንተ የምትለው ፍትህን የሚያሰፍን የምትለው አሁን አንተ ይሄ አካል ወይም ይሂ ሰው አለ ወይ አሁን ሪያሊቲ ነው ወይ እያወራ ያለው ነው ወይስ መኖር አለበት እያልክ ዝም ብለህ ምናባዊ ነገር ነው የምታወራው? አሁን እናንተ እያወራ ያለ ነገር ላይ፣ አሁን ለምሳሌ አንተ ሰውን ብገል፣ እኔ ለምሳሌ ስለማል አደርጎ እኔ ደግሞ ሌላ ሰው ሰውን ስገል ሀየውን ዝም የምል አእምሮ፣ ለማ ያለኝ አእምሮ ፈጣሪ ሲፈጥረኝ የሆነ መጥፎ የሆነ ነገርን እንዲከላከል የሆነ ደግሞ ለዛ ነገር ዲፌንስ እንዲያደርግ ነው አድርጎኝ የፈጠረኝ ሲጀመር። ስለዚህ አንተ ስትገድል እኔ ዝም ብዬ ጥሩ አድርግ ብዬ አበረታትቼ አለልም። እኔ አጠገቤ ሌላ እኔ መጥፎ ሰው ከሆኜ መጥፎ ስራ ከሰራው ሌላ ደግሞ ያንን መጥፎ የሚያወግዝ ሰው ፈጥሮታል ፈጣሪ። ኦሬዲ ለባዮሎጂካል ሲስተም ሰጥቷል። እኛ አፈጣጠራችን ድጋሜ የምንወለደው ለስርዓታችን ደግሞ እርስ በእርሳችን እንድንጠባበቅ ደግሞ አንዱ ጥፋተኛ ሲሆን አንዱ ደግሞ ያንን ጥፋት የሚያርም አድርጎ ፈጥሮታል ኦሬዲ። አንተ ህሊና አለ ሰው ነግ ማለት ነው። በቃ ጥሩ፣ እሺ እ ኡስታዝ መጣል መሰል። ኡስታዝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። አሁን ገና መምጣት ነው። አላዳመጥኳችሁ የለውም ነበረ ምሳ ልበላይቼ ማለት ነው። ትላላችሁ ጥሩ ጊዜ አሳለፋችሁ። ማን ነበረ እንግዳ ምናምን መቶ ነበር። ፊዚክስ ሁለት ጥያቄዎችን ጠይቆ ነበር ተመልሶለት የሆነ ጥያቄ አንስቼለት ነበረ ያው ዙሪያ ስለሆነ ይቅር ብዬ ዝም ብዬ ነው። ኦኬ ተግባባችሁ። ዋናው ነገር መግባባቱ ነው። አ አ አ አሪፍ አድርጎ ነው መለሰልኝ ነው ለማናገር እኔ የወሰድኩት የእንግሊዝኛውን እንትን ትርጉሙን ነው። እኔ ያነበብኩት እሱን ሳነብናል ሌሎች ሰዎችም ደሞ ሲያስተምሮ ከሃይማኖቱ ተቃራኒ ደግሞ ያንን ነገር አንስቶ ሲያስተምሩ ስለሰማሁት እናንተ ገመጥቼ ለምን ያንን ነገር ትሩፋላ አረግም ብዬ መጣሁ። ብዙ ውስጥ ገብቶ ሌላ ከሌላ ቦታ አምጥቶ ስላስረዳኝ እዛ ላይ ጥያቄ የለኝም። ድጋሜ ማለት ነው። ኦኬ አይ ጥሩ ነው፣ አመለጠኛ እኔም። ይሄ እኔ አሪፍ ጥያቄ ሆነ። የጠየቀው ጥያቄ እኮ ሲኖር እኮ ትማረበታለህ እውቀት ነው የምትገበየው። የማታውቀውን ነገር ትማርበታለህ። አዳዲስ ነገሮች ትማራለህ። እና እንደዛ ነው። እና ጥሩ ነገር ነው መጠየቀ ለማለት ነው። እንደዛ ነው። አሰላም ዐለይኩም ውስታዝ አንተን ነበር ያስጠበቁኝ እና ጥያቄን በቀጥል ደስ ይለኛል። ስራ ስለመወጣ ይቅርታ። ዋሌኩም ሰላም ረመቱ ብዙ አልቆየም። ቀጥል ጥያቄ ኢንሻላህ። በመጀመሪያ ለአላህ ብዬ ወድሃለሁ ውስታዝ ወሒድ ጥያቄ የሚሆነው አሚን አሚን። እኔ ጥያቄ የሚሆነው መጽሐፍ ቅዱስ ላይ ነው። ስለ ኢየሱስ ነቢዩ ዒሳ ማለት ነው። እንሻላ እኔ ጥያቄ የፈጠረብኝ አንቀጽ አለ። ለምሳሌ ኢየሱስ ክርስቶስ ክርስትናን ሰብኳል ወይ? ይህንን ለማለት ጥያቄ ላነሳ ያስገደደኝ ምንድን ነው? በማርቆስ ወንጌል አንድ ከ38 እስከ 39 ኢየሱስም እኔ የመጣሁት ለማስተማር ስለሆነ እንዳስተምር በቅርብ ወዳሉት መንደሮች እንሂድ አላቸው። ስለዚህ በመስጊዶቻቸውም እያስተማረና ጋንትን እያስወጣ በገሊላ ሁሉ ይዘዋወር ነበር ይላል። የ1879 በእርግጣውን ቀይረውታል። ቀይረውት ምርካብ ነው ምናምን ተክተዋል። ይቅርታ ሞርካብ ነው አላውቀውም። እሱን የቀየሩት ቃል አለ በመስጊድ ምትክ የተኩት እሱን፣ ግራ ስለገባኝ ለመጠየቅ ነው። ሁለተኛ ጥያቄ ስለ ነቢያት ነው። ነቢያት በእኛ በእስልምና ትልቅ ደረጃ ነው ያላቸው፣ በጣም ትልቅ ደረጃ ነው ያላቸው። እንደውም በክርስትናው ግን የነቢያት ደረጃ እስከምን ድረስ ነው? ይህን ትንሽ ብታስረዳን ደስ ይለኛል። ጀዛከላ ኸይርን መጀመሪያው ያው በ1879 የቁም ጽሁፍ የአባሮሜትር ትርጉም የሚባለው እንትኑ ላይ መጽሐፋቸው ላይ የተለያየ ቦታ ላይ ሙኩራብ የሚለውን በዛን ሰዓት የነበረው መስጂድ ብሎ የሚያስቀምጠው መስጂድ የሚለው ቃል ያው ሰጀደ ነው ራሱ መስገጃ ማለት ነው። ሲምፕሊ ሲተረጎም ማለት ነው መስገጃ ወይም ደግሞ ማምለኪያ ማለት ነው ከዛ አንጻር ነው እንትን ያሉት ማለት ነው። አረብኛው መስኪድ ነው የሚለው የግሪኩ ሲናጎስ ነው የሚለው። ሲናጎስ ማለት ሙኩራብ ማለት ነው። ሙኩራብ መስኪድ እና አይ ቲንክ ሲናጎስ የሚባለው ነገር ኢንተርቼንጅ ናቸው ተለዋዋጭ ናቸው ራሱ ማለት ነው። የቃላት ነው ሊንግዊስቲካል አፕሮች ነው። ስለዚህ በ1879 ላይ የተጠቀሰው በ1954 የተጠቀሰው ትርጉማቸው አንድ ነው። ያው ሙኩራቡ መስገጃ ነው የሚሰግዱበት ስለነበረ፣ ከዛ አንጻር ነው መስጊድ ብለው ያስቀመጡት ማለት ነው እና ይህን ይመስላል። የመጀመሪያ ጥያቄ ተመለሰልህ። ከዚያ አንፃር ሁለተኛ ነቢያት ያላቸው ደረጃ፣ በእኛ በኢስላም ነቢያት ሜጀር ሲንስ አይሰሩም ብለን ነው፣ አበይት የሆኑ አጥያቶችን አይሰሩም። ለምሳሌ ማሻረክ፣ ዝሙት፣ አራጣ ምናምን፣ ወላጅን አለማክበር፣ ያለ ህግ ነፍስ መግደል ምናምን የመሳሰሉ ነገሮችን አያደርጉም ብለን ነው ምናምን ነው። በባይብል ላይ ግን ስትመለከተው ነቢያቶች ያሻረኩዋሉ፣ ሽርክ ውስጥ የገባዋሉ ራሱ ማለት ነው ያሻረኩዋሉ። ሱሌይማን ለምሳሌ ሽርክ ውስጥ እንደገባ ይናገራል። ዳውድ ዓለይ ሰላም ዝሙት እንዳደረገ ይናገራል። በዛሬ ደግሞ የኦሬዮን የሚባል ሰው አስገድሎ ዝሙት እንዳደረገ ይናገራል። ከሴጣን መልእክት ተቀብሎ ነበረ ሂድና ስራ ቁጠር ብሎ ሴጣን ከሴጣን ላ መልእክት የተቀበለበት ሰዓት አለ እና ነቢያቶች የተለያየ የተለያየ ነገር ነው። ዳውድ ዓለይ ሰላም አሁን በህጉ መሰረት ይገደል ነበረ፣ ዝሙት ያደረገ ይገደላል እንደና ደግሞ የካንዳምላ ከሌላ አካል መልእክት የተቀበለ ዘዳግም ማስረስ ላይ ይገደላል ማለት ነው። በዛ መሰረት ግን አልተገደለም። ስለዚህ የነቢያት ትክክለኛ ደረጃው ያለው ቁርአን ላይ ነው የምንለው። ለዛ ነው ቁርአን ነቢያቶች አይሳሳቱም ብሎ አላስቀመጠም። ሊሳሳቱ ይችላሉ፣ ነገር ግን አበይት የሆኑ ኃጢአቶችን አይሰሩም ነው፣ ማሻረክ ለምሳሌ ዝሙት፣ ያለ ህግ ያለ ሀቅ ነፍስ መግደል፣ ይገደላል ነው እንትኑ ሸሪያው እንደዚህ እንደዚህ ነገሮች አያደርጉም ነው የምንለው። ከዛ አንፃር ነው የሚታየው ማለት ነው። ኦኬ ኢንሻአላህ ጀዛከላህ ኡስታዙና። በጣም የሚገርመኝ እኔ ኢየሱስን ነቢይ ብለን በምንጠራበት ጊዜ በዚህ አስተሳሰብ ነቢያትን በሚያዩት አስተሳሰብ ነው እንግዲህ የማይቀበሉት ማለት ነው። እኛ ነቢይ ብለን ስንል በጣም አክብረን እና በትልቅ ደረጃ ላይ አስቀምጠን ነው ያለነው ነቢዩ ኢሳን እና በዚህ ሁኔታ ነው እንግዲህ ነቢይ ነው ስንል እነሱ በጣም ቅር የሚላቸው ማለት ነው። ነቢይ ነው ማርቆስ ስድስት አራት ላይ ነቢይ እንደወደ ይናገራል ራሱ ማለት ነው። ስለዚህ ነብይ ነው፣ ምንም ችግር የለውም። ራሱ ነብይ ከሆነ ደግሞ ፊሽካው ተነፋ። ከዛ በኋላ አምላክ ነው፣ የአምላክ ሁለተኛ አባል ነው ማለት ድራማ ነው፣ ቲያትር ነው፣ ተውኔት ነው፣ ቁማር ነው የሚሆነው። ለማን ነው? ነብይ ስንል ለአንድ አምላክ ነው ነብይነቱ። ነብይ ነው ከተባለ የማን ነብይ ነው? የዚያ አንድ አምላክ ከተባለ ከአንድ አምላክ ውጭ ነው ማለት ነው። ነብይ ደግሞ ከአንድ አምላክ ሰምቶ የሚያስተላልፍ ሰው ነው። ይህንን ነው የምናየው ማለት ነው። የዮሐንስ ወንጌል ስምንት አርባ ላይ ከአምላክ ሰምቼ የነገርኳቸው ሰውነኝ አለ። አንደኛ ጢሞቴዎስ ምዕራፍ ሁለት ቁጥር አምስት ላይም እንደዛ ነው። ዜን ዘው እንዲዋንካድ አንድ አምላክ አለና በአንድ አምላክና በበአንድ አምላክና በሰዎች መካከል ያለው መካከለኛ አንድ አለን የሚለው ዘማን ክራይስት ጂሰስ አል እሱም ሰውነ ኢየሱስ ነው አለ። መሀል ላይ ያለው ኦንቶሎጂካሊ ሰው ነው ብሎ ያስቀመጠው ሜታፊዚካሊ ግን ነቢይና መልእክተኛ ነው። መልእክተኛ ነው ከተባለ ፊሽካው ተነፋ፣ ራሱ ፉርሽን የሚሆነው ከዛ በኋላ ለምን መልእክተኛ ከሆነ ከማን ነው መልእክት የተቀበለው? ከአንዱ አምላክ ከተባለ አሀ፣ መልእክት ከተቀበለ እሱ አምላክ አይደለም ማለት ነው። አይ አምላክ ነው ከተባለ አምላክ የራሱ ሙሉ እውቀት አለው ከሌላ አካል የሚቀበል አይደለም። ዮሐንስ ወንጌል ምዕራፍ አስራ ሁለት ቁጥር አርባ ዘጠኝ ላይ እኔ ከራሴ ምንም አልተናገርኩም ይላል። አምላክ እንዴት ከራሴ አልተናገርኩም ይላል? ከሌላ አካል ለምን ይሰማል? ከሌላ አካል ለምን ያዳምጣል? የራሱ እውቀት ካለው ከሌላ እየሰማ ነው ራሱ። ከእርሱ የሰማሁትን መልእክት ለአለም እናገራለው ይላል ዮሐንስ ወንጌል ምራፍ 8 ቁጥር 26 ላይ ከእርሱ መስማት ለምን አስፈለገው? ራሱ ጋር ካለ እውቀቱ ሙሉ እውቀት ከሆነ ለምን ይሰማል? አስፈላጊ አይደለም መስማቱ። ና ያ ነው። ከዛ አንጻር ማየት ትችላለህ ለማለት ፈልጌ ነው። በያ ኦኬ። ጀዛካላ ኸይረን ኡስታዝ፣ በጣም ነው አመሰግነው። ኢንሻአላህ ልታወርዱኝ ትችላላችሁ አሁን። ኢንሻአላህ ጀዛካላ ሙሽ አይ ቲንክ ቢኬ ቤት መክፈት ትችላለ፣ ትከፍታለ፣ መክፈት ትፈልጋለ፣ ትከፍታለ። ፒኬ ጋር ያጀማ ፎሎ አርጉት እዚህ ያላችሁ ስምንት መቶ ሀምሳ ስድስት ሰዎች ያላችሁ ስምንት መቶ ስልሳ አንድ ቢኬ ፎሎ ያደረጋችሁ ሰዎች ካላችሁ አድርጉ፣ አሁኑኑ ማለት ትጠቀማላችሁ። እንሻላ በተለያየ ሙግቶች የተለያየ ሀሳቦችን በማሳለጥ እና በማድረቅ ይታወቃል እንሻላ፣ በተሻለ አቅም ፎሎ አድርጋችሁ ፎሎ አስደረጉት። ቢያንስ ሰዎች ይጠቀማሉ። ራሱ አንድ ሰው ሂዳያ ቢያገኝ ሂዳያ ያገኘው ሰው የሚያገኘውን አጀር ከእሱ ላይ ሳይቀነስ እና ሳይጨመር ወደ ፒኬም ሼር ወዳደረጋችሁትም ሰው እናንተ ወደ እናንተ ይመጣል። ራሱ አጅሩ ማለት ነው። ስለዚህ ያ ነው ጥቅሙ ማለት ነው። እዚህ እንደምታዩት የቢዝነስ ፕሮሞቲንግ ምናምን አይደለም የሚሰራው እዚህ የቢዝነስ ኦሪየንቴሽን አይደለም። እንትኑ አካውንቶቻችን አካውንቶቻችን ደርስ ነው፣ የማስተማሪያ ነው፣ ወደ ኢስላም የምንጠራበት ነው። አካውንቶቻችን አደገ ማለት አንድ ሪሳላ ከእኔ የሰማችሁትን መልዕክት አንድ የምትሆን ሲንግል የሆነ ቨርስ ቢሆን ረሰላል ስለማደርሱ ብለዋል። ስለዚህ ስለ ኢስላም ሲሰሙ ስለ ራሳቸው ሃይማኖት ሲሰሙ እያነጻጸሩት ሲሉ የመስለም ቻንሳቸው በጣም ብዙ። ሰዎች አሁን የዛሬ ዓመት የዛሬ ስድስት ወር ምናምን የተዘራው ዘር ነው እየበቀለ ያለው እየበቀለ ያለው ማለት ነው። በቅሎ ምናምን ነገር የዛሬ ስንት ጊዜ እኮ ሰምቼ ነበረ። እንደዚህ ነበር እኮ እንደዚህ ነበር፣ እንደዚህ ሰምቼ ዛሬ ስንት ዓመት ሰምቼ ነበረ። ይሄው ሰውና ፍጡር አምልካችሁ ጀነት አትገቡም ብለህ ተናገረ። የው በቃ ጭንቅላቴ እንቀልፍ ሊወስደኝ አልቻልም ምናምን ይላሉ ሰዎች። ስለዚህ ምንድን ነው ያለው አማራጭ? ምንድን ነው እኛ የምንሰራበት? ይሄ አካውንቶቻችን ቢዝነስ ኦሪየንቴሽን አይደለም። ፖለቲካ ሴቲንግ አይደለም። ራሱ ስለ ፖለቲካ አይደለም እናወራበት የምናወራው ሰዎችን ወደ አህላ የምንጠራበት ነው ስለዚህ ምን ማድረግ አለብን? ፎሎ መደራረግ መቻል አለብን። ይህንን ነው ማድረግ ፎሎ ማድረግ። ፒኬን ፎሎ ማድረግ አለብን፣ ውሳ ጀማልን ፎሎ ማድረግ አለብን፣ ፎዚን ፎሎ ማድረግ አለብን። ለምን አካውንቶቻችን ባደገ ቁጥር ሰዎች ወደ ኢስላም የሚመጡበት ፕሮባብሊቲ ሰፊ እየሆነ ይመጣል። የእስልምና አድማሱ የዳቧ ተደራሽነቱ ሰፊ ይሆናል። ይሄ ነው ያመጣንም ያስመጣንም ይሄ ነው ምክንያታችን፣ ሌላ ምንም ምክንያት የለንም። ስለዚህ ፒኬን ፎሎ አድርጉት ኢንሻላ አሁን ቤት ይከፍታል። ቀጥታ ወደ እሱ ቤት እንሄዳለን ማለት ነው፣ ሁላችንም ተሰብስበን እኔም እወጣለሁ። የተወሰነ አንድ ሁለት ደቂቃ ፒኬ ጋር ሄድና ከዛ በኋላ ሰው ሲገባ ኢንሻላህ እወጣለሁ ማለት ነው። ፒኬ ከበት ውጣና እንምጣ ቤት። እሺ ኡስታዝ፣ ጀዛኩም ላሁ ኸይረን፣ አላህ ኸይረ ጀዛን ይክፈለን፣ አሜን። እንሂድ ወደዛ ፎዚታ። ኡስታዝ አንድ ነገር ልጠይቅ ነበር። እንሂድና ፒኬ ጋር ጠይቂንና እንትላለን ይሞታል።